ኃይል በመጠቀም ከአንድ ግለሰብ ላይ ቅሚያ ፈጽመዋል የተባሉ ሁለት ተጠርጣሪዎች በፖሊስ ተይዘው ምርመራ እየተጣራባቸው ይገኛል። ረዳሳጅን መልካሙ ዜና። ሁለቱ ተጠርጣሪዎች ወንጀሉን ፈጽመዋል ተብለው በቁጥጥር ስር የዋሉት በየካ ክፍለ ከተማ ወረዳ ሶስት ጀሞ ግሮሰሪ እየተባለ ከሚጠራው አካባቢ በምሽቱ ክፍለ ጊዜ ነው። አቶ ጌታቸው ቶሎሳ የግል ተበዳይ ሲሆኑ በምሽት ወደ ቤታቸው እየተመለሱ በነበረበት አጋጣሚ ግለሰቦቹ አንዱ አንገታቸውን ሲያንቅ፣ አንዱ ከኪሳቸው ገንዘብ እንደወሰደባቸውና የድረሱልኝ ጥሪ ሲያሰሙ ፖሊስ ወዲያው እንደደረሰላቸው ተናግረዋል። ስለመሸ ስልክም ስላልያስኩኝ አስደውሉኝ ብዬ የሆኑ ሰዎች በር ላይ ስለነበሩ አስደውሉኝ ያልኳቸው ከዛ ስልክ አስደወሉኝ። ሲያስደውሉኝ እኔ ስልክ ሳወራ እነሱ ተነጋግረዋል። በሰዓቱ ብርም ይዤ ነበረ። አምስት ሺ ብር በኪሴ ይዤ ነበረ፣ ከስራ የተቀበልኩት ብር እና ያን ብር እንደያስኩ ሲያውቁ ስልክ እኔ አውርቼ ልክ ዘግቼ ስሰጣቸው ስልኩን። ከኔ ተቀብሎ ለጓደኛው ሰጠ። እኔ ልክ ለጓደኛው ሰጠና ወደ ዞር ብዬ ግቢ ቆፈቁፋለሁ። ግቢ ሲቆፈቁፍ ብር መያዜን ስላወቁ ከኋላ መጥቶ ያዘኝ ማለት ነው። አንዱ ከኋላ መጥቶ ሲዘኝ ከኋላ ታገልኩና ታክትዬ ሳስለቀቅ ሁለት ሶስት ሆኖ ይመጡና አንዱ አንገቴን አንቆ እጄን ነክሶ በኃይለኛው፣ በጣም በኃይለኛው ስለነከሰኝ ፈርቼ ለቀቅኩኝ ማለት ነው እና ያን ስለቅ ብሩን ወሰደብኝ ከዛ ጮኩ ስጮክ ማንም በሰዓቱ አልደረሰልኝም ፖሊስ ደረሰልኝ ማለት ነው ፖሊስ ተጠርጣሪዎችን ከነ ኤግዚቢቱ ይዞ ምርመራውን በማጠናቀር በአቃቤ ህግ በኩል ክስ ለማስመስረት እየሰራ እንደሚገኝ የፈረንሳይ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን መሰረት መላኩ ገልጸዋል አንደኛ ተጠርጣሪ ቶማስ የሆነ ግለሰብ ሄደው የግል ተበዳዩን ከኋላ በኩል ሁለት እጁን ሲይዙ ተጠጣሪ ግል ተበዳዩ ሲዞር ሁለተኛ ተጠጣሪ የግል ተበዳዩ እንዳይጮህ አንገቱን አንቆ ሲይዝ ለብሶ በነበረው የሻማ ሱሪ ኬስ ውስጥ በግራ በኩል አስቀምጦት የነበረውን የኢትዮጵያ ጥሬ ገንዘብ አምስት ሺህን አንደኛ ተጠጣሪ አውጥቶ ይዞ ሲሄድ የግል ተበዳዩ ይደርስኝ ድምጽ ሲያሰማ በአካባቢው ላይ በመከላከል አባሎች ሲደርስ አንደኛ ተጠጣሪ ገንዘቡን ይዞ ስሮወጥ ተከትሎ ሲሄዱ መኖሪያ ቤቱን ከፍቶ በመግባት ለምስቷ አቃብሏት፣ ተመልሶ በመውጣት ለፖሊስ አባሎች ላይ ጥቃት ለማድረስ ድንጋይ ሲወረውር ጥይት ተኩሶ የአንደኛ ተጠርጣሪውን ይዞ ወደ ጣቢያ ላይ ካመጡ በኋላ የግል ተበዳዩንም ቃል ተቀብለን እዛ የነበሩ የአካባቢዎችን ማስረጃ የማሰባሰብ ስራ ሰርተን በአንደኛ ተጠርጣሪው መሬት አማካኝነት ሁለት ተጠርጣሪዎችን ይዘን ምርመራ እያጣራን እንገኛለን። ማህበረሰቡ በምሽት በሚንቀሳቀስበት ወቅት ለወንጀል በማያጋልጥ መልኩ መሆን እንዳለበትና በየአካባቢው የፖሊስ አጋዥ በመፍጠር ወንጀልን በጋራ መከላከል እንደሚገባ መርማሪው ምክትል ሳጅን መሰረት መልእክት አስተላልፈዋል።